እኛን በኃጢአታችን ይምረን ዘንድ ስለ ሞቱ፣ ስለ ሕማሙ፣ ስለ ስቃዩ፣ ስለ ችንካሩ፣ ስለ መሰቀሉ የሚያወሱትን መጻሕፍት በብሉይ ኪዳን ላይ ያሉትን እንዲሁም አዲስ ኪዳን ላይ ያሉትን ስርዓት ቤተ ክርስቲያን ወስና ቀመማ ባስቀመጠችው መሰረት እየሰማን እንዴት እንደገረፉት እንዴት አሳልፈው እንደሰጡት፣ የአይሁድ ምክር ክርስቶስን አሳልፈው ለሞት እንደሰጠው፣ የክፉዎች ምክር ደግሞ ለጊዜ ይሳካላቸው። ነገር ግን በፃኛው ደግሞ በእነሱ ላይ የደረሰባቸው መከራ ለእኛ ት እንደሆነ እሱ መከራን ተቀ መከራ ነጻነትን እንደሰጠን የሚያወሳ ነው እና ስለዚህ እኛ በ ስመን የእግዚአብሔር የኢየሱስ ክርስቶስን ከበብን ከመጠጥ ተከልክለን፣ ከደሰና ደስታ ተከልክለን ታቅበን የኢየሱስ ክርስቶስን ሕማሙን ሞቱን ምንም እላለን ማለት ነው። ቅዱስ ቤተ ክርስቲያናችን ስርዓት እንደሰራችልን እናወሳለን። እንዲሁም ቀጣይ ደግሞ በዛሬው እለት ደግሞ መልካም መዓዛ የሚባል ቀን ስያሜ አለው። ሌላው ሁለተኛው ወይም ሶስተኛው ደግሞ የእልባ ቀን በመባል ይታወቃል ማለት ነው። ቅድም እዚያን እንዳነሳሁላችሁ በሉቃስ ወንጌል ምዕራፍ ሰባት ቁጥር ሰላሳ ስምንት ላይ የተቀመጠ አንድ ኃይለ ቃል አለ እንዲሁም በዮሐንስ ወንጌል ምዕራፍ አስራ ሶስት አስራ አራት ላይ እንደምናገኘው በዚህ መጽሐፍ ቅዱስ በአራቱም ወንጌላውያን የተቀመጠች አንዲት ማርያም እንት እህረት የተባለች የምትጠራ ከሰባቱ ማርያም ከሚጠሩት አንዷ የሆነች የአላዛር እህት አንዲት በኃጢአት ውስጥ የነበረች ሴት አለችና በዚች ዕለት የምናወሳት ቅድስት ቤተክርስቲያን፣ የምትተረክላት ታሪኳን የምትናገርላት ናትና። ስለዚህ ስለዚህች ሴት ምን አይነት ታሪክ አላት ስንል፣ የመጀመሪያ ታሪኳ እንግዲህ ከራስ ጸጉር እስከ እግር ጥፍሯ ያማረች፣ ድምድባቷ ያማረ መልከ መልካም የሆነች ኑሯ ደግሞ መልኳ የመረጅ በመልቋ ውበት ደግሞ ሌሎች እየተሳቡ ወንዶች እየተሳቡ በስሷ ደግሞ በዚህ በዝሙት ዓለም የምትኖር በአስበደልስ የምትኖር ለዛ ለዝሙት የሚጋበዛትን ልብስ እየለበሰች የምትኖርና ብቻ ብጫ በዝሙት በዘማዊነት የምትታወቅ ሴት ነበረች። ይህች ሴት በዚህ ዝሙት ወይም በኃጢአት ውስጥ የኖረችን እያለ ከእለታት በአንድ ቀን ግን አንድ ነገርን አስታወሰች። ካሰቧስ ከግጥቷ ወይም ሰውነቷን መርቋን አካላቷን፣ መላ አካላቷን የሚያሳይ አንድ መስታወት ነበርና፣ በዚያ ተውባ አጊጣ አምሮባት፣ በዚያ ሰውነቷን የሚያሳይ መስታወት ስትመለከት ይህ ደምግባት ያምራለውኝ። ድምግባቴ ጥሩ ነው። ነገር ግን ይህ ድምግባቴ አይቀጥልም፣ ነገ ረጋፊ ነው። ይህ ያማረው ሰውነት ነገ አፈር ነው። ስለዚህ ይህን ሰውነትን በሽቱ የሚቀባውን ሰውነትን ጠፊውን ትቼ የማያልፈውን መንግስተ ሰማያትን ለመውረስ የሚያበቃኝን የኢየሱስ ክርስቶስን ሰውነቱን የሚቀባ የምቀባበት ሽቱ ገዝቼ የኢየሱስ ክርስቶስን እቀባለሁኝ ብላ አሰበች። ይቺ ሴት ያመጣችው ገንዘብ የሚገርማችሁ ነገር በአስበደነስ ወይም በዝሙት የሰበሰበችውን ገንዘብ ሰብስባ ያን ሁሉ ያዘጋጀችውን የነበራትን ሀብት ንብረት ወስዳ ምን አደረገችበት ማለት ነው? ሽቶ ልትገዛበት ሄደች ማለት ነው። እንግዲህ ሊቃውንት ሶስት መቶ ዲናሮ ወርቅ ወይም ሶስት መቶ ወቄት ይላሉ። ስለዚህ በዚያ በዝሙት የኖረችበትን የሰበሰበችውን ገንዘብ ወደ ቲዛው ሄደች ማለት ነው። ሽቶ ልትገዛበት ማንን ልትረጭበት ኢየሱስ ክርስቶስን ማለት ነው። ኢየሱስ ክርስቶስም ግን በዛን ሰዓት ደግሞ አንድ መሰናክል አጋጥሟት ነበር። የሚገርማችሁ ነገር በቃ ይህ ዓለም ለእኔ አይሆንም፣ ይበቃኛል። የኃጢአቱ ዘመን አልቋል። የኃጢአቱ ቀንበር ከእኔ መወገድ አለበት። ስለዚህ መልካሙን ሽቶ እረጭጭ፣ መልካሙን ሽቶ አልከፍክፌ ከኢየሱስ ክርስቶስ እግር ስር ቁጭ ብዬ አልቅሼ ስለኃጢአት ይቅር ይለኝ ዘንድ እለምናለሁ ብላ ይች ሴት ተነሳች። መቼም መልካም ስራን እንድንሰራ ዲያብሎስ አይፈቅድምና ይች ሴት በ ዝሙት የሰበሰበችውን ገንዘብ ይዛ መንገዷን ወደዛ ወደሚገዛበት ቦታ ሽቶ ወደሚገኝበት ቦታ ስትጓዝ ዲያብሎስ ቀድሞ ከምታውቃቸው ወንዶች መካከል አንደኛውን የምታውቀውን ወንድ መስሎ በአምሳለ ወሬዛ መልከ መልካም ቁኖታ ይያትና ምን ላይ ጠብቆ መንገድ ላይ ጠብቆ ይቺ ሴት ከኒህግ ልትወጣ ነው። እኔ ከምላት በላይ ልትሆንብኝ ነው። እነሆ እኔ እያሳኳት ልኖር ነበረ። አሁን ከዚህ ከስህተት ከኃጢአት ልትወጣብኝ ነው እና ብሎ መንገድ ላይ ጠበቃትና፣ ምን ጥያቄ መጠየቃት መሰላችሁ? ሶስት አይነት ጥያቄ ጠይቋታል። ወዴት ትሄጂ ነው ብሎ ጠየቃት። ዝም አለችው። አይ አንቺ ምትሄጂበትን ቦታ አውቄዋለሁኝ። እነሆ እንግዳ መጥቶብሽ እንደተለመደው ወንድ ታስገባ ነበርና አሁንም በዚያ ለማር ነገራት ላል እ ወዳንቺ ይት እንግዳ ወዲ እንግዳ መጥቶልሽ ለሱ ሽቶልት ቀርቢ ገስተ ሽቶልት ቀርቢ ትሄጃለሽ አላት። አሁን አለች ሁለተኛ፣ እንደገና ደግሞ እነ ፍቁ ያላለቀለት ወንድ ወዳንቺ መጥቶ አሁንም ለእሱን ለመቀባት በውድ ወርቅ ሽቶን ገዝተ ልትቀቢ ትሄዳለሽ አላት። አሁን አለችው። አሁን ስንተኛ ጥያቄ ጠየቃ? ሁለተኛ። ሶስተኛው ጥያቄ ደግሞ እንደው አላት በጥቂቱ የሚሰጥ ወይም በጥቂቱ አትርፎ በብዙ የሚያተርፍ ወይም በጥቂቱ ሰጥቶ በጥቂቱ የሚቀበል የሚነግድ በጥቂቱም በብዛት የሚነግድ ነጋዴ በአይለ ጸጋ ወዳችን መጥቶ ለሱ ወርቅን የሽቱን ወርቅ የሽቱ ብዙ ድና ወርቅ የሚፈጅ ሽቶን